ከሰሞኑ ኢትዮጵያ በበርበራ ወደብ ዘመናዊ የጦር መሳሪያዎች ማስገባቷ ተሰማ። እነዚህ ዘመናዊ ትጥቆች የመከላከያውን ጡንቻ እንደሚያፈረጥሙ ታምኖባቸዋል። ሻቢያ በበኩሉ በፕሮፖጋንዳ ልሳናቶቹ በኩል በአርቲፊሻል ኢንተለጀንስ የተቀነባበሩ የድሮን ምስሎችን አዲስ የተገዙ ድሮኖች በሚል በስፋት እያሰራጨ ነው። ከቅርብ ጊዜ ወዲህ የኢትዮጵያ መከላከያ ሰራዊት ዘመናዊ ትጥቆችን እየታጠቀና አቅሙን እያፈረጠመ ይገኛል። በተለይ ከ ከዚህ ከባህር በር አጀንዳ ጋር ተያይዞ አጀንዳውን ለማሳካት ሰራዊቱ አቅሙን እጅግ እያፈረጠመ ይገኛል። ከሰሞኑ ሾልኮ የወጣው ተንቀሳቃሽ ምስልም ይህን ጉዳይ የሚያጠናክር ነው። ባለፉት ቀናት በበርበራ ወደብ በኩል ዩናይትድ አረብ ኤምሬትስ ሰራሽ መሳሪያዎችና ወታደራዊ ተሽከርካሪዎች ተጭነው ወደ ኢትዮጵያ ሲገቡ ታይቷል። በማህበራዊ ሚዲያ ላይ በተሰራጨው ተንቀሳቃሽ ምስል ላይ እንደታየው ከሆነ የጦር መሳሪያ የጫኑት ተሽከርካሪዎች በከፍተኛ ወታደራዊ አጀባ ከበርበራ ተነስተው ወደ ኢትዮጵያ ሲገቡ ታይቷል። በሶማሌላንድ በኩል ስለገባው አዲስ መሳሪያ ዙሪያ እስካሁን ከመንግስት በኩል የተባለ ነገር የለም። ኢትዮጵያ በእንዲህ መልኩ የመከላከያ ጡንቻዋን እያፈረጠመች ባለችበት በዚህ ወቅት ላይ ሻቢያ በፕሮፓጋንዳ ልሳኖቹ በኩል አነጋጋሪ የጦር መሳሪያዎችን ሲያሰራጭሏል። ሻቢያ አዳዲስ እና ዘመናዊ ድሮን ሚሳይሎችን ታጥቅ ያለው ሲል ያሰራጫቸው ምስሎች ግን በአርቲፊሻል ኢንተሊጀንስ የተቀነባበሩ ስለመሆኑ ታውቋል። የግሎባል ፋየር ፓወር ወታደራዊ ሪፖርት እንደሚጠቁመው ኤርትራ እንኳን ድሮን ልትታጠቅ ይቅርና ዘመናዊ የጦር ጄቶች እንደሌሏት ነው የሚጠቅሰው። እንደ ሪፖርቱ የኢሳያስ አፈወርቂ ኤርትራ ያሏት የጦር መሳሪያዎች ጊዜ ያለፈባቸው ናቸው። 300 ያረጁ ቲ55 ታንኮችና 200 ወታደራዊ ተሽከርካሪዎች አሏቸው። ከዚህ በተጨማሪም ጥገና የሚፈልጉ 10 ሚግ 21ና ጥቂት ሄሊኮፕተሮች እንዳላቸው በ2025 ሪፖርቱ ጠቅሷል። የሁለቱ ሀገራት ወታደራዊ አቋም አራም ባና ቆቦ የሚባል ቢሆንም ውጊያው የሚነሳ ከሆነ ግን እንደ ሳውዲ አረቢያና ኤምሬትስ ያሉ የገልፍ ሀገራት የጦርነቱን አቅጣጫ የመወሰን አቅም እንዳላቸው ይነገራል። ከዚህ በተጨማሪ ጠቅላይ ሚኒስትር አብይ አህመድ ካላቸው ከፍተኛ የዲፕሎማሲ ድጋፍ አንጻር ማለትም የምዕራቡና የመካከለኛው ምስራቅ አገራት ከኢትዮጵያ ጋር መሰለፋቸውን ተከትሎ የጦርነቱ ውጤት ውጊያው ሳይጀመር ግልጽ ነው እየተባለ በመነገር ላይ ይገኛል።